የኢሬቻ በዓል በሚፈለገው ልክ የኢኮኖሚ ምንጭ እንዲሆን የባለድርሻ አካላትን ተሳትፎ ማሳደግ አስፈላጊ ነው። የ2018 የኢሬቻ ሆራ አርሰዴና ሆራ ፊንፊኔ በዓል ሲከበር ቱሪስቶች ምቹ አገልግሎት እንዲያገኙ ባለ ሀብቶች ኃላፊነታቸውን ሊወጡ ይገባል። በርካታ የበዓሉ ታዳሚዎች ሸገር ከተማን የሚያቋርጡ በመሆኑ በከተማ የሚገኙ አገልግሎት ሰጪ ተቋማት ከባለ ሀብቶች ጋር ምክክር እየተደረገ ነው። ምክክሩን እየተከታተለው የሚገኘው ሚልክያስ አዱኛ ነው። በቀጥታ መስመራችን ላይ ይገኛል። ከሱ ጋር ቆይታ እናደርጋለን። ሚልኪያስ እንደምን አለ መረጃዎች

ሆራ አርሰዴና ና የሆራ ፊንፊኔ የኢረቻ በዓል ሊከበር እንግዲህ ጥቂት ቀናቶች ናቸው የሚቀሩት። ይህ በዓል እንግዲህ በሰላም ና በድምቀት እንዲከበር ለማድረግ እንግዲህ በርካታ ስራዎች በክልሉም እንዲሁም እንደ ሀገር በርካታ ስራዎች እየተሰሩ ስለመሆኑ የሚታወቅ ነው። በዋናነት እንግዲህ ይህ በዓል እንግዲህ በርካታ ቁጥር ያለው ሰው ነው በዚህ በዓል ላይ የሚሳተፈው በሚሊዮኖች የሚቆጠሩ ከተለያዩ የሀገሪቷ ክፍሎች እንዲሁም ደግሞ ከውጭም እንዲሁ በዚህ በዓል ላይ ለመካፈል ወደ አዲስ አበባ እንዲሁም በሆራ ፍንፍኔ ላይ ለመሳተፍ ማለት ነው። እንዲሁም ደግሞ በቀጣዩ ቀን ደግሞ በቢሾፍቱ ከተማ በሆራ አርሰዴ ላይ ለመሳተፍ እንግዲህ በርካታ ቁጥር ያላቸው ተሳታፊዎች ወደ እነዚህ ከተሞች ይከትማሉና ይህ የኢረቻ በዓል እንግዲህ በርካታ ቁጥር ያለው ማህበረሰብ እዚህ ላይ ወይም ተሳታፊ የባሉ ተሳታፊ እዚህ ላይ እንደ መሳተፉ መጠን ታዲያ ከፍተኛ የሆነ የኢኮኖሚ ልውውጥ ወይም ደግሞ ትራንዛክሽን ነው የሚኖረውና ይህንን በሚፈለገው ልክ ለኢኮኖሚ መሰረት እንዲሆን ለማድረግ እንግዲህ ምን መሰራት አለበት በሚ በሚለው ላይ ከፍተኛ የሆነ ትኩረት ተሰጥቶት እየተሰራ ስለመሆኑ ነው እንግዲህ በዛሬው እለት ባለው መድረክ ላይ እየሰማን ወይም እየተመለከተን የነበረው ማለት ነው። እንግዲህ ከዚህ ቀደም በተለይም ከቅርብ ጊዜ ወዲህ በሆረ ፊንፊኔ እንዲሁም በወራርሰዴ የሚከበረው በዓል እንግዲህ በድምቀት እንዲከበር ትልቅ ትኩረት ተሰጥቶት እየተሰራ እንደመሆኑ መጠን ይህንን ታዲያ በሚገባው የቱሪዝም መስህብ እንዲሆንና የቱሪዝም ዘርፉም ለኢኮኖሚ የሚፈለገውን ያክል የኢኮኖሚ መነቃቃት እንዲፈጥር ይህንን ከኢሬቻ ምን መገኘት አለበት በሚል ነው እንግዲህ አንተ መግቢያ ላይ እንደገለጽከው ምክክር እየተደረገ የሚገኘው ማለት ነው። በዚህ ውስጥ እንግዲህ በቱሪዝሙ ዘርፍ ወይም ደግሞ የኢሬቻን በዓልን ለቱሪዝም ዘርፉ ጠቃሚ እንዲሆን ለማድረግ እንግዲህ በርካታ አካላት ናቸው የሚሳተፉት ማህበረሰቡን ጨምሮ ማለት ነው። ከነዚህ ውስጥ በዋናነት ልናነሳቸው የምንችለው ባለ ሀብቱን ነው ይህ ባለ ሀብት ታዲያ ይህንን በዓል በዚህ በዓል ላይ ለመካፈል ወደ ከተማዋ የሚመጡ በቢሾፍቱም ይሁን እንዲሁም በአዲስ አበባ ላይ ለሚከበረው የኢሬቻ በዓል ወደ ከተማ ለሚመጡ ቱሪስቶች ተገቢውን አገልግሎት ለመስጠት የተሻለ አገልግሎትን ለመስጠት ለአንድ ቀን በነዚህ ከተሞች ለማደር ወይም በዓሉ ብቻ ላይ ለመካፈል የመጣ ቱሪስት ቀኑን እንዲያራዘም ለማድረግ እንግዲህ የተሻለ አገልግሎት እንዲሰጣቸው በማድረግ ይህንን የቱሪስትን ፍሰት እንዲሁም ደግሞ የሚገኘውን ኢኮኖሚያዊ ጠቀሜታ ማሳደግ ይቻላል በሚል የሸገር ከተማ አስተዳደር እንዲሁም ደግሞ የኦሮሚያ ክልል የቱሪዝም ኮሚሽን በጋራ በመሆን በእነዚህ አካባቢዎች ላይ የሚንቀሳቀሱ ወይም ደግሞ ለከተሞቹ ቅርብ የሆኑ ባለሀብቶችን በመሰብሰብ ከነሱ ጋር ምክክር እየተደረገ ነው የሚገኘው። ከምክክርም ባለፈ ደግሞ ባለሀብቶች ምን ቢያደርጉ ቱሪስቶችን ለመሳብ ይችላሉ? ቱሪስቶች ምን ይፈልጋሉ? የቱሪስትን ፍላጎት ቱሪስት ስንል እንግዲህ የግድ ከውጭ የሚመጡ አይደሉም። በዚህ በዓል ላይ ለመካፈል ከተለያዩ የሀገሪቷ ክፍሎች ወደ እነዚህ ከተሞች የሚመጡ አሉና ለነዚህ የሚያስፈልገውን አገልግሎት ለመስጠት ምንድን ነው የሚያስፈልጉ፣ ባለሀብቶች ምን ቢያደርጉ ነው ይህንን በአለም ተከትሎ ደግሞ በርካታ ቁጥር ያለው ተሳታፊ ወደ እነዚህ ከተሞች በመምጣቱ የኢኮኖሚ የዋጋ ንረት እንዳይከሰት፣ የዋጋ ጭማሪ እንዳይኖር ምን ቢደረግ ነው ይህንን የቱሪስት ፍላጎት ማሟላት የሚቻለው በሚለው ላይ እንግዲህ ሰፊ ምክክር እየተደረገ ነው የሚገኘው። ከዚህ ጋር በተያያዘም ደግሞ በዋናነት እየተነሳ የሚገኘው ምንድነው በሆረ ፍንፍኔ እንዲሁም ደግሞ በሆረ አርሰዴ ላይ ለመካፈል ወደ እነዚህ ከተሞች የሚመጡ ተሳታፊዎች ሸገር ከተማን አቋርጦ ነው የሚመጡትና ና ትልቅ ኃላፊነት በሸገር ከተማ ላይ የተጣለ በመሆኑ ከአዲስ አበባ ወደ ቢሾፍቱ የሚሄዱ ወይም ደግሞ ከሌላ ቦታ ወደ አዲስ አበባ መ ወደ ቢሾፍቱ የሚንቀሳቀሱ ቱሪስቶችን ለመሳብና ና ቆይታቸውን ለማራዘም በሸገር ከተማ ውስጥ የሚገኙ ባህል ሀብቶች የተሻለ አገልግሎትን፣ ቀልጣፋ አገልግሎትን እንዲሁም ደግሞ ሳቢ የሆነ አቀባበልን በማድረግ በተለይም ደግሞ የኦሮሞ ባህል በሚፈቅደው አይነት አቀባበል እንግዶችን በመቀበል የተሻለ እንቅስቃሴ እንዲኖር ማድረግ ማድረግ ያለባቸውን ነገር በማድረግ በኩል እንግዲህ በጋራ ምክክርን እያደረጉ የሚገኙት ማለት ነው። ባለ ሀብቶችም በርካታ ቁጥር ያላቸው ባለ ሀብቶችም በዚህ የምክክር መድረክ ላይ ተሳትፎ ነው የሚገኙት ማለት ነው። እንግዲህ በግማሽ ቀን ይህ ምክክር አሁንም እንደቀጠለ ነው። በግማሽ ቀን የነበሩ መረጃዎች ደግሞ ይህንን ይመስሉ ነበረ። አመሰግናለሁኝ። አስመራ